ሚዲያ ላይ ስለሚያገለግሉ ከዚህ ሚዲያ ውጭም ደግሞ ስለሚያገለግሉ ስለ ሁሉ ስለ ሁሉ ክርስቲያን ወንድም እህቶች ስለ ሁላቸው እንደምትጸልዩ ተስፋ አደርጋለሁ እና በሰውነታችሁ ውስጥ ሁሌም ማሳሰብ እና አልፎ አልፎ እንደዚህ እየገባን ያው የተወሰነ ቀን ስመጣ ቆይቼ ስመጣ ሰው ወዴት ነው ሞክሯል ይቀላል። እና ምንድን ነው ወደ ጉዳያችን ብንገባ ይሻላል። ሞሮ ራሱ ጠፋብኝ። ታሳፍራላችሁ፣ በጣም አሸማቀቃችሁኝ። ፊት ለፊት ላይ ቁጭ ብላችሁ እና የተወሰነ ነገር ምንድነው ስላሉ ጉዳዮች ምናምን ዝርዝር ጉዳዮችን ላወራችሁ አልችልም። አዝናለሁ። የሚነሱ ርህሶች ምናምን አሁን ድጋሚ ባወራ ድጋሚ ጭቅጭቅ ድጋሚ ቢወራ ድጋሚ ጭቅጭቅ ነው። ኦፍኮርስ ከደህንነት ጋር ሊገናኝ ይችላሉ የማስበው እና እንደነገርኳችሁ ዛው ዩቲዩባችሁ ላይ አስቀምጠላችኋለሁ። ዛሬ ምንድነው ትናንት ምናምን አልተመቸኝ ነበር እና ዛሬ ቪዲዮ ሰርቺ ለአንድ ሰዓት ከአምስት ደቂ

እለቅላችኋለሁ ከዛ ውጪ እዚህ ግን ጠቅለል ያለ ትምህርቱን ሳይሆን ትምህርቱ ላይ ምንም አልነበረሽ ትምህርቱ ላይ ሳይሆን ጠቅለል ያለ ነገር ግን ትንሽ ነገር ልበላችሁና ከዛ በኋላ ዝም ብዬሽ መጽሐፍ ቀይ መጽሐፍ ቅዱስ ክፍል አብረን አንብበን እንደተለመደው እንለያያለን ያ በጣም ለአጭር ደቂቃ ማለት ነው በጣም ለአጭር ደቂቃ እንደዛ እናደርጋለን ስለዚህ አንድ መዝሙር ሰምተን እንለያያለን ማለት ነው ከዛ በኋላ አንድ ምጽል አሰማችሁና መሰረታዊ ችግር ምን እንደሆነ እንድታውቁ ነው። አሁን እንደዚህ አይነት አለመግባባት ውስጥ ምናምን ይሄ እንድትርቅ ጭቅጭቅ ችግር ምናምን ሲፈጠር የቤተክርስቲያንን መልክ በጣም ለማጠልሸት የሚሰሩ ሰዎች ይኖራሉ። እና ላሰማችሁ ለምሳሌ ወንድማችን በጋሻው የተናገረው አንድ ነገር አለ፣ አይቼ ነበር። እና ወይ ላሰማችሁ እና ከዛ በኋላ ከዛ ጋር ተያይዞ ለእናንተም የተወሰነ ነገር ሊወራቸዋል እንደው

ሀሳቤን እንድትረዱት ነው። እንደዚህ አይነት ሀሳቦች እንዴት እንደሚነሱ ዛው እንድታዩ እና ከዛ በኋላ ለቤተክርስቲያን ያለን ቦታም እንዳይቀንስም በጣም ስለሚያስፈራ እንደ በእንደዚህ አይነት ጊዜ ለዛ ነው ሆነ ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች መጥተዋል። እነሱ ላይ እየተነሳ ነው እሳት እየተነሳ ነው ያ ዘንዶ ይቅርታ ሰማ ግን ይሰማል። እስኪ የሚሰማ ከሆነ ላይሰማ ስለሚችል ሰው ይሰማል። ለነገሩ አብዛኞቻችሁ ወደዚህ በዛ ሲዘዋወር ነበር ሚ ፊቱን ማየት አይጠበቅባችሁም። ይሄ ድምፅ አይታጣም። ይሄ ድምፅ ያው አይታጣም፣ ይታወቃል በጣም ይሄ ድምፅ እና ስሙትና ከዛ በኋላ መጣበታል። ይሄንን ቪዲዮ ሳሳይ ምናምን ግን ይሄ እንግዲህ ለወንድማችን ይሄ በጠላቻ ምናምን እንደዛ ምናን አይደለም ባላሳይ ጥሩ ነበረ ግን የተወሰነ ሀሳቡን እንድትረዱት ነው። ምንም ዚሮ ጥላቻ ያለን ለዚህ ሁሉ ለዚህም ለሌሎቹ ዚሮ ጥላቻ ማለት ነው። ምንም አይነት ጥላቻ የለም። እንደነዚህ ሰዎች ግን አንዳንድ ሀሳባቸው ግን በጣም በክፋት የተሞሉ ይሆናሉ። በተለይ አንዳንዶቹ ማለት ነው። እሱም ጠሯል ሀሳብ ሀሳባቸው ለእነሱ ድምነ ሰሪቱ ነው። ትንሽ ወንጌል ለሚንቀሳቀሱ ወጣቶች መጥተዋል። ነፍሱ ላይ እየተነሳ ነው። እሳት እየተነሳ ነው። ያ ዘንዶ ያ የተኛው ያ ሐሰትን ብቻ እየተቀለበ ራሱን በዘመናት የሚያደልበው ብርሃን ሲበራበት የማይወደው ወንጌል ሲነገር የማይወደው የጌታ ኢየሱስ ክርስቶስን ሲጠራ የማይወደው እነዚህ ልጆች ላይ እያስነሳ ነው ማዕበል። እነዚህ ልጆች ላይ ማዕበል እያስነሳ ነው። ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች ተነሱ፣ ያው እኛን መሆኑ ነው። እና እነሱ ላይ አስነሳ የሚል ነገር የተናገረው። አሁን እንግዲህ ሰሞኑ የተፈጠረ እንደዚህ አለመግባባት አለ አይደል? እና እሱም ማለት ነው። በመጀመሪያ ደረጃ ይሄ መገፋትና የሚባል ነገር አለው በኛ ክርስቲያን ውስጥ መገፋትና የሚባል ነገር ይኖራል እሱ እሱ ያው እንግዲህ ክሊር ያው ስለ የሚችል ችግር የለም እሱ። የትም ቦታ ብትሄዱ እንደዚህ ነገር አይጠፋ አይጠፋም ይኖራል። እና በእኛ ኤርትራ ውስጥ ይሄ መገፋትና መገፋፋትና የሚባል በጣም የተጠላ ነገር አለ አለ ምንም ግልጽ ነው። እኔ እኔ አሁን ብጠይቅ እንደዛ ልናገር ይችላሉ አለ ግን ስለዚ አሁን እንደነዚህ አይነት ወንድሞች አሁን እነዚህ የወጡ አንዳንድ ፕሮቴስታንት ወንድሞቻችን ዝም ብሎ ተገፍተው ብቻ ሚጡት እያልኩኝ አይደለም። አንዳንዶቹ ምናልባት ሲገፋ ድንግጥ ብሎ በዛው ሃይማኖቱንም ክዶ የፈረጠጠ ሊኖር ይችላል፣ እንደዛ ሊኖር ይችላል። አንዳንዱ ግን ኢንቴንሽናሊ የክህደት ትምህርትን ምንድን ነው ፍጹም ፍጹም ፕሮቴስታንታዊ የሆነ የሆነ ትምህርትን ይዞ ይመጣና ከዛ በኋላ ልክ ተቃውሞ ሲነሳበት ተገፋ ብሎ የሚሄድ የሚሸሽ ይኖራል። ስለዚ ይሄ አሁን ይሄ የእሱ ጉዳይ ነው። ግን እንደዚህ የሚገፉ የሚመስል አይነት ሰዎች ቤተክርስቲያን ውስጥ ይኖራሉ። ግን ግለሰቦች ናቸው፣ ቤተክርስቲያኒቱ ግን አይደለችም። አሁን በጣም ልነግራችሁ የሚወደው ነገር እሱ ነው። እንደው ስለ ክርስቶስ ብላችሁ በደንብ አርጋችሁ ስ ክርስቲያን ወንድምህቶችም ከቤተክርስቲያን ውጭ ያላችሁ ወደ ቤተክርስቲያን ለመምጣት ስታስቡ የነበራችሁ ሰዎችም ካላችሁ ማለት ነው ይህን በጣም ማጥራት አለብን። ምንድን ነው በእንደዚህ አይነት ጊዜ እንዳልኳችሁ የቤተ የቤተክርስቲያን መልኳን በጣም ለማጥፋት ይሰራል። ለምሳሌ ቤተክርስቲያን ገፊ ናት፣ ወንጌል እንዲሰበክ አትፈልግም የሚል ነገርን ለማስያዝ የሚሞክሩ ሰዎች ይኖራሉ። አሁን በዚህ ውስጥ ኦኬ የሚገፉ ሰዎች ይኖራሉ፣ በኢትዮጵያ ውስጥ አሉ። ግልጽ ነው ብያቸዋለሁ። እሱን አልካርኩም አልካ ልክደው አልችልም እሱን ግን አሁን እንደዚህ ነገሮች ከመጡ በሶስት ከሶስት አቅጣጫ ሊመጡ የሚችሉት። መግፋት የሚባል ነገር የግለሰብ ጉዳይ ነው እንዳትረሱ። ቤተክርስቲያን በተአምር ወንጌልን ሰው ጋር ገፍታ የምታደርሰው እንጂ ጭራሽ ወንጌል ሲነገር ሰውን የምትገፋ ሳትሆን፣ ወንጌልን እንደውም ኩልኝ ብላ የምትሰጥ ቤተክርስቲያን ናት ያለችን። ግን ውስጥ ላይ ያለን ሰዎች ግን ጥሩ ያልሆኑ ነገሮችን ልናደርግ እንችላለን። እና ከሶስት አቅጣጫ ሊመጣ ይችላል። እኔ እስካዩት አሁን አሁን እስከተረዳሁት፣ ሶስተኛው በጣም ያስገርመኛል። የመጀመሪያዎች ሁለቱ አንደኛው እንትን ነው፣ ከቅንዓት የተነሳ እንግዲህ ይሄ ለቤተ ክርስቲያን ያለን ቅንዓት ይኖራል አይደለ? ያ ቅንዓት ይኖር እና ከዛ በኋላ ሲታይ፣ አሁን እዚህ ጋር በጣም ብዙ ሰው ተሰባስቦ እንማማራለን ምናምን ነገር እና ምናልባት ለምሳሌ አሁን አንድ አክ ቢጠፋ ሌላውን ህዝብሉ ይዞ ሊጠፋ ነው እንደ የሚል ነገር ስለሚኖር ጭንቅላት ውስጥ እና አሁን ሚዲያው ላይ ደግሞ በጣም በሚያሳዝን ሁኔታ ሁን በየቦታውን፣ ለምሳሌ ወይ እንደዚህ እንደ ወይ ወይ የእኛን ፎቶ ፕሮፋይል ፒክቸር ማድረግ ሎጓችን ሊሆን ይችላል እንደዚህ አይነት ነገሮች ይታዩ የለ በስፋት። እንደዚህ አይነት ነገር ሲያይ ሰው ሊደነግጥ ይችላል። የተሳተ ነገርም ድንገት የተናገር ሊመስለው ስለሚችል ወይ ከሌላ ሰው ይሰማና፣ ኦኬ እና አክሊል እንዲህ ብለው አስተምሯል እኮ የሚል ነገር ከሌላ ሰው ይሰማል ወይም ስለዚህ ጋር ስንማማር ከነበረው የተቆራረጠ ምናምን ነገር ነገር ይሰሙና የሚሉ ሰዎች ሊኖሩ ይችላሉ። አሁን እነሱ ያው ክርስቲያን ቅንነት ነው። ግን እነሱ ቢሆኑ ማድረግ ያለባቸው በቤተክርስቲያን አስተምህሩ በአባቶች ትምህርት ክርስቲያን አስተምህሩ መመዘን አለባቸው። ሲቀጥል መስማት ያለባቸው ከሚነገርላቸው ሰዎች ብቻ መሆን እንዳለበት ግን እሱን አስባለሁ። እንግዲህ ከዛ ውጭ ግን አሁን እንደዚህ በቃ እዚሁ ጋር ሰው ሰብሰብ ስላለ ልናገሩና ሰብሰብ እንዳልን ስናገር እስኪ እንትን ባናደርግ ለምሳሌ አሁን የፕሮፋይል ፒቸርና ምናምን ይሄ የኛ ፎቶና ታደርጉ የለ ስፔሻሊ የእኔ አሁን እንደዚህ ዌብ ማድረጉ ቢቀር ነው፣ ከይቅርታ ጋር ማለት አይ፣ ነው ወደዛ ስታደርጉ ምናምን ፍቅራችሁን ለመግለጽ ምናምን ነው። እና ጌታ ደግሞ ልቤን ያውቃል ለእናንተ ያለኝን ፍቅር እና ግን ምናልባት አንዳንድ ሰዎችን እንደዚህ ማድረጉ በራሱ ሰዎችን ሊያስቆጣ ይችላል። በዚህ ምንድን ነው እሱ ምናምን እንደዚህ ካደረገ የእሱ ተከታዮች ናቸው ማለት ነው የሰው ተከታይ ስለሆኑ እሱ ቢስት እነሱ የሚስታሉ ምናምን የሚል ነገር ዝም ብሎ ወይ እንደዚህ ነገር ጭንቅላታቸው ሊያመጣባቸው ስለሚችል እንደዚህ አይነት ነገር ወይ ቢቀር ብዬ አስባለሁ። ቢቀር እና እሱ እንደዛ ቢደረግ ጥሩ ይመስለኛል። ያስፈራል አንዳንዴ። ዝም ሰብሰብ ብለህ ስትማማር እራሱ ሰው በዛ ሲል እራሱ ያስፈራል አንዳንዴ፣ ምክንያቱም ሰው በቃ እንደዚህ አይነት ነገር ሲያይ አንዳንድ ሰው የሚፈራል። እንደዚህ በቃ የሆነ ነገር ይፈጠር ሳይ ነገር ማለት ነው። እሺ ሁለተኛዎቹ በክፋት እንደዛ የሚያደርጉ ደግሞ አለ። ሁለተኞቹ በክፋት እንደዛ ደግሞ ይኖራል አይደል? ያ ልባቸው ላይ ትንሽ ጠርቀም ያለች ከምቸት ያለች ክፋት ትኖርና ከእዛ እሷ ክፋት ትገለጣለች። ባይዚ የመጀመሪያ ላይ ይቀርታ የመጀመሪያ ላይ አንዳንዶቹ ጭራሽ ያለ እውቀትም እንደዛም ደግሞ ካላቸው ቅናት ብቻ፣ ግን ያለ እውቀት አያውቁትም፣ ትምህርቱንም አያውቁትም። እዛ ጉዳይ ላይ አባቶች ምን አስተማሩ ምናምን የሚለው ጭራሽ አይታወቅም፣ አያውቁትም ማያውቁት ግን ሳያውቁት እንደዚህ ወይ በተለምዶ የያዙት የሆነ ነገር ካለ ሲሰሙ ያደጉት ወዲያውኑ ሪያክት ያደርጋሉ። አረ እኔ ስሰማ ያደጉት ሌላ ነው አይነት ነገር ማለት ነው። እና በተለምዶ የሰማናቸው ነገሮች ሁሉ ትክክል ናቸው ማለት አይደለም አይደለም። ለምሳሌ ኃጢአት ይወረሳል የሚለው ምንም በተለምዶ ሁላችንም ሰምተነው አድገናል። እኔ ራሴ ተናግሬው አውቃለሁ፣ በፊት ማለት ነው፣ ከሆኑ አመታት በፊት እና አሁን ላይ ደግሞ ኑዋራ ኃጢአት እኮ አይወረስም ኬት አመጣችሁ ተባል ስለዚ አሁን ምን እያልኳችሁ ነው? የውርስ ኃጢአት የሚባል ኃጢአት ይወረሳል የሚል ነገር በመጽሐፍት ላይ ማለባይ በመጽሐፍት ላይ ኦኬ፣ ትልቅ መምህራን ናቸው በሚባሉት መጽሐፍት ላይ ሳይቀር ማለት ነው መጽሐፍት ላይ ሳይቀር አለ፣ ለምሳሌ ኃጢአት ይወረሳል የሚል አሁን ያንን ነገር ብዙ ሰው ይዞ ነበረ። ግን ያንን ነገር እንደው ስለያዝን ያ ነገር ለብዙ ጊዜ ስላወቅ ነው በቃ ትክክል ነው ብሎ ጸድቆ ይኖራል ማለት ነው አይደለም። ስለዛ በተለምዶ የምናቃቸውን ነገሮች መመዘኛ አናደርግም። መመዘኛችን በተለምዶ የምናቃቸው ነገሮች ሳይሆን ከእግዚአብሔር ዘንድ አንድ ጊዜ ፈጽሞ የተሰጠ አስተምህሮ አለ ለቤተ ክርስቲያን፣ ቤተ ክርስቲያን በዘመናት ውስጥ በቀበሎች ያቀበለችን ማለት ነው። ስለዛ ከጥንት ጀምሮ የመጣው ሃይማኖት አስተምህሮ፣ ኤርሲያን ዶክትሪኑ እርሱ ነው በቃ መመዘኛ እ በአባቶች ትምህርት ውስጥ በግልጥ የታየን ያ አስተምህሮ መመዘኛ መመዘኛችን ነው። ስለዛ በዛ ለመመዘን ነው እና ግን በዛ ለመመዘን አቅም ላይኖረን ይችላል አንዳንድ ጊዜ። አሚን ምን እያልኩኝ ነው? አንድ ሰው ምን አለኝ፣ ከዚህ ቀደም አንድ መምህር እያወራን ሰው በጣም ያናር ኮንተንት እላለ ስለዚ የሚመዝነው ያናል። በአስተምህሮ ምናምን ሳይሆን ያው አስተምህሮ ላያውቀው ስለሚችል በምንድ ሊመዝን የሚችለው እሱ በሚያውቀው በሆነች ነገር ለምሳሌ ፕሮቴስታንትን ከክርስቲያን የሚለየው ነጠ ላይ መልበስ ያለ መልበስ ጉዳይ ነው የሚል ሀሳብ ጭንቅላት ውስጥ ያለ አንድ ሰው መቶ አኪል የሚመዝነው ለድህነት ጥብቀት ያስፈልጋል፣ ለድህነት ቅዱስ ቁርባን ያስፈልጋል። እንደዚህ የቅዱሳን ምርጃ ላይ የሚያወራው ነገረ ቤተክርስቲያን ላይ የሚያወራው ምናምን ጉዳይ እሱ አይደለም። በዛ መመዘን አይችልም። አሁን ያሰው ስለዛ የሚያደርገው ምንድነው? ነጠላ ለብሷል አለበትም። ፕሮቴስታንት ከክርስቲያኖች ጋር የሚለዩት በቅዱስ መስቀል ምልክት በማማተብ ነው ምናምን የሚል ብቻ ከሆነ እሱን ብቻ ከሆነ የሚያውቀው ሰዛክ የሚመዝ ነው፣ በዋናው በአስተምህሮ ሳይሆን በቅዱስ መስቀል ምልክት አማትዋል አላማተብ ምናምን። ኦፍኮርስ በቅዱስ መስቀል ምልክት ግዴታ መማተብ አለብ፣ ነጠላም ለብሳለን ግዴታ ነው። ግን እዚህ ጋር ስንመጣ ግን እንዳልኳችሁ ይሄ ስፍራ ለኔ አውደ ምሕረት አለ ማለት የስ፣ አውደ ምሕረት ላይ እግዜር ቃል ይነገራል፣ እዚህም እግዜር ቃል ይነገራል። ግን ይሄ ቦታ ምን አይነት ቦታ ነው? ልክ የሆኑ ጓደኛ ማዋቾች ተሰባስበን ተሰባስበን የእግዚአብሔርን ቃል እንደዚህ እንደው እየተነጋገርን እያወራን ምናምን እስቲ ወደ እግዚአብሔር ለመቅረብ ምን እናደርግ ምናምን የምንልበት ቦታ ነው እንጂ አውደ ምሕረት የሆነ ኮል ነገር አይደለም። አውደ ምሕረት ላይ ወጥተን እየተናገረን አይደለም። ስለዛ ነጠላ ምናምን የሆኑ እያንዳንዱ ፎርማሊቲዎች እንደዛ መሟላት አይጠበቅብን። ብቻ እግዚአብሔር ግን በዚህ አሁን እንደዚህ ስናወራ ምናምን እርሱ በመካከላችን እንዲገባና እንዲያስተምረን ግን የሁላችንም ጆሮች እንዲከፍት የምንናገረውን ሰዎችም ደግሞ አንደበታችንን እግዚአብሔር እንዲከፍትልን ምላሳችንን እንዲያዘጋጅልን ልክ ጌታችን በማቴዎስ ወንጌል ምዕራፍ አስር ላይ የምትናገሩት ይሰጣችኋል መንፈስ ቅዱስ እርሱ ያቀብላችኋል እንዳለው መንፈስ ቅዱስ የምንናገረውን እንኳን ጋይድ እንዲያደርገን ወደ ስህተት ውስጥ እንዳንወድቅ ኦኬ የምንሰብከው ቀጥታ የቤተ ክርስቲያን አስተምህሮ እና ቅድስና ብቻ እንዲሆን፣ ሰዎችን ወደዚያ የሚመራ እንዲሆን። ላይፍ ከመግባቱ በፊት አንድ ሰው ቢያማተት አባታቸውን የሚጸሉ ይመጣል። እግዚሄር እርዳኝ እንዲህ ብሎ እንኳ እግዚሄር እርዳኝ አንተ አስተምረ ሰብሰብ ብለናል፣ እኔና ወንድም እህቶቻችን እኛ ሰብሰብ ብለናል እና ጌታዊ አንተ አስተምረ ብሎ ቢገባ መልካም። እንደዛ ሊሆን ይገባል። ከዛ ውጭ ግን እንደው በቃ ስህተት የሚመስሉ ነገሮችን ሁሉ እየነቀሱ እየነቀሱ እየነቀሱ እንትን ማለት በጣም አስቸጋሪ ይመስለኛል። እና እንዳልኳችሁ መመዘኛቸው ምን ይሆናል? ወይ ነጠላ መልበስ ሊሆን ይችላል ወይ እንደዚህ እና መሰል ነገሮች ለምሳሌ የአነጋገሩ ማ ምንም ምንም ኦርቶዶክስ አልመስ አይመስልም የሚሉም ሰዎች ደግሞ ይኖራሉ። አሁን በተለምዶ ለምሳሌ በኢየሩሳሌም ውስጥ አሁን መምህራን በተለይ ሲያስተምሩ የሆነ አላ የሆነ ግሬስ ነገር አለ። የእግዚአብሔር ቤተሰቡ ጥሩ ነው። ደግሞ በዚህ ደግሞ ሙሉ እያስጉኝ አይደለም ማለት ጥሩ። እንደዚህ አይነት ነገር አሁን የተለመደ ነው። አሁን ፈለጋት ናት ዩዝ አለ ወዳጅ አሁን እሱ አስተምር ብትሉት አሁን እሱ ወገ ይችልበታል። አሁን እንደዚህ አይነት ነገር ስለ በጣም እንትን ስላለም ለብዙ አመት እዚ ወደ ምረት ላይ ምን አሁንም ሲሰብክ ስለነበረ አሁን እሱ እንደዛ ጊዜ ማሆንም ድምፁንም አምጣ ብትለው በቀላሉ ያመጠዋል። እኔ ግን አልችልም እኛ ደግሞ ያው ያደግነውን በዚህ በሰንበት ሬቱን በብርን ስላልሆነ ቀለል አድርገን እዚ ዝም ብለን ከጓደኞቻችን ጋር እንደምናወራው የምናወራው እና እንደዛ ያዙት ሰው ሰው ስለጠበ በምን ይመዝናል ምን አታዩትም እንዲ ሲናገር ራሱ ተወዳጆች ይላል ምናምን አይነት ነገር እንደዚ የሚመስል ነገር ይመጣል። አነጋገርን ያይና በዛ ደግሞ መመዘን ይጀምራል። ስለዚ አሁን መመዘኛችንን ማወቅ አለብን። መመዘኛችንን ማወቅ አለብን። መመዘኛችን የኤርሲያን አስተምህሮ ነው። መመዘኛችን የኤርሲያን አስተምህሮ ነው። ስለዚህ የኤርሲያን አስተምህሮ ለመመዘን ማወቅ አለብን ማለት ነው። የኤርሲያን አስተምህሮ አስቀድሞ መሰረታዊ የክርስትና ትምህርት መማር አለብን። ሁላችን ሁላችን በጌታ ጋይስ ነጠላውን አጣፍቶ ጭራሽ እንደው የመምህራን ልብስ ለብሱ እዚህ ጋር ግድንግድ መስቀል አድርጎ ግን ፕሮቴስታንቱን የሚመጣ የሀገር ህዝብ ነው። አሁን ላይ እንደዛ ይሄ መለያ ተብሎ የሚቀመጠው በፍጹም ይሄ አይደለም። አሁን ላይ ያሉ ሚዲያ ላይ እንኳን ተመልከቱ። አብዛኞቹ ተሃድሶች ምንድን የሚያደርጉት አርሶ ኳይሳቶች ማለት ነው እንዲህ ው ልብሱንም መስቀሉንም እንደ አድርገው አርል የሚመጡት ግዙንስ እንደነሱ አረማን ያቀላጥፋለ። ኦፍኮርስ እነ ዘማሪም ያቀላጥፉታል። ኦፍኮርስ ሚዲያችን እና ሌሎችም ወንድሞቻችን በጣም ጎበዞች አሉ ግን ብቻ ግን አሁን ግዕዙን ለምሳሌ እነሱ ይሉታል ግዕዙን ስለተባለ ብቻም ክርስቲያን ናቸው ማለት አይደለም። እሱም ግዕዝም መመዘኛ ሆኖ መቀመጥ የለበትም። ቋንቋን ነጠላውም እንደዛ ያነጋገር ጉዳይ ና እሱ አይደለም ትልቁ ቁም ነገር። ትልቁ መመዘኛ አስተምህሩ ነው አስተምህሩ፣ አስተምህሩ፣ አስተምህሩ። ፕሊዝ ይሄ መቀየር አለበት በእኛ ዘንድ እሺ፣ በዚህ ጄኔሬሽን ይሄ መቀየር አለበት። ክርስቲያኖች ትሰማውና ማለት ነው። እስቲ ስለምን እያወራ ነው? ኦኬ እርሲያን አስተምር ከፕሮቴስታንቱ ጋር ምን አገናኝቱት ማለት እንድንችል ወይም ደግሞ ልክ ሲያስተምር ነጠላውን ብሏል ወይም ደግሞ የሆነ ልብስ ምና ለብሷል ከርሲያን ትልቅ መስቀል አድርጓል ማለት እዚህ ላይ ልክ ትሰማውና ጥምቀት አድንም ቅዱስ ቁርባን ሁለተኛ ጌታ ስጋ እናደም አይደለም ምንድን ነው የሚያስተምረው ብለህ እንድትገፋው። ስለዚ ወደዛ ነው ማደግ ያለብን፣ ከአስተምህሩ አንፃር እያነሳ መመዘን አለብን። በልብስ እንሸወዳለን በቋንቋ በግዕዝ እንሸወዳለን። በቅዱስ መስቀል በቅዱስ መስቀል ምልክት በማማተብ ደግሞ ፍኩርስ እንሸወዳለን። እንሸወድ ይችላል እንደዛ አማት ሆኖ ሌላ ነገር ሊያወራ የሚችል ሰው ስላለ ማለት ነው። ስለዚ ሁሌ መመዘኛ እንዳትረሱ አስተምሩ እና እንዳልኳችሁ ሁለተኞቹ፣ ያው እንግዲህ ክፋት ሊኖርበት ሰው ሊኖር ይችላል አንዳንድ ሰው ሁላችን ለ ከሁላችንም ላይ ግን እንደዚህ አይነት ክፋቶችን ግን ጌታ ከልባችን ላይ ያንሳ። በሁላችንም ውስጥ ሊኖር ይችላል በሁላችንም ውስጥ ክፋት ሊኖር ይችላል። ጌታ ግን በእርሱ መልካምነት በእርሱ ደግነት የእኛን ክፋት ከልባችን ላይ ቅል ያደርግልና ይንቀለው በዛ። ምክንያቱም ሰውን የሚገፉ ሰዎች ሊኖሩ ይችላሉ። በ የለም ይሆን ደስ የማይ ዝም ብሎ እንደዚህ አይቶ ማጠሙ እንደዛ ደግሞ ሊኖር ይችላል እና ጌታ ይርዳል እንደሱ። ሶስተኛው ግን በጣም የሚያስገርመኝ ምን መሰላችሁ? ሶስተኛው በጣም የሚያስገርመኝ ሶስተኛው ለምሳሌ በቤተ ክርስቲያን ውስጥ የሌላ ቤተ እምነት ሰዎች ሊኖሩ ይችላሉ። በቤተ ክርስቲያን ውስጥ ሆነው ግን ለምሳሌ ተሀድሶ ሊሆኑ ይችላሉ። አንድ ቪዲዮ ለምሳሌ ሰምቼ ነበረ እንደዚሁ ያለ ወንድማችን እየተናገረ ከሊቃነ ጳጳሳት ጋር አብሮ የሚውል ወዳጃችን እንዲህ ምናምን ሲል እውነቱን ከሆነ አሁን ይሄ ሰው ፎቅ ሊኖር ይችላል። እንደዚህ አስቧል። ከሊቃነ ጳጳሳት ስር ምናምን የማይጠፋ ወይ እነሱ ስ የሚል ሆነ። ግን ተሀድሶ የሆነ ሰው ሊኖር ይችላል ማለት ነው። እና እንደዛ የሚኖር ከሆነ ምን አይነት ስራ የሚሰራ መሰላችሁ? እንደዚህ አይነት ሰው አሁን እዚህ ሚዲያው ላይ ምናም ፕሮቴስታንቲዝሙ ምናም የተወሰነ ዛሬ ስለምንሰራ ብዙ ምን ሊያደርግ ይችላል? ለኦርቶዶክስ በጣም የተቆረቆረ መስሎ እነዚህ ልጆች ኦርቶዶክስ እንዲያደርጉ ኦርቶዶክስ እንዲያደርጉ ብሎ ያስጽበል። ስለዛ ቤተክርስቲያኑቱ፣ ያኔ የሚሰማውም ሰውም ደግሞ ኦኬ ኦርቶዶክስን ሊቃወም ነው የመጣው የመጡት እነዚህ ሰዎች ናም ብለው የተወሰነ ገፋ እንዲያደርጉ ማለት ነው እና ልክ ሲገፉ አይ በቃ ከገፉኝማ ዝማ ምን አገባኝ፣ የራሳቸው ጉዳይ ብለህ ቢሆን በቃ ነቅለህ እንድትወጣ ማለት ነው። ልክ ከዚህ በፊት እንዳደረጉት ነቅለህ እንድትወጣ ሊያደርጉ ይችላሉ። ስለዛ ተሳካላቸው ማለት ነው። ኦርቶዶክስ መስለው ይሄ አባቶችም ለመምህራን ምናምን እንደሚመስል ነገር እንዲናገሩና ያስነሱን ባህል ከፈለጉ እና ይህም እንዳለ ደግሞ መረሳት የለበትም። ስለዚ እነዚህም ነገሮች ሁሉ በማሰብ ጋይዝ በተቻለን አቅም እንደዚህ ነግርግሮች ምናምን ይኖራሉ፣ የትኛውን ቤተክርስቲያን ውስጥ ሊኖር ይችላል በተቻላችሁ አቅም ግን በልባችሁ ላይ ይሄ ያለው የእርሳን ቦታ መቀነስ ግን የለበትም። ሁሌም በተቻላችሁ አቅም የክርስቶስን ቤተክርስቲያን ሁሌም መውደድን ማፍቀርን ማማቆም የለባችሁ። ይሄ በተአምር ሁሌም ማየት ያለባችሁ እርሷን። በውጭ ያላችሁም ደግሞ ወደ ኤርሳን መምጣት ፈልጋችሁ ግን እንደዚህ አይነት ግርግር ስታዩ ወደ ምን አይነት ቦታ ነው የሚሄደው? ብላችሁት የተወሰነ የተወዛገባችሁ ሰዎች ካላችሁ ፕሊዝ ወደኋላ አትሽፉ፣ ወደኋላ አታፈቅፉ። ቤተ ክርስቲያናችን ውስጥ መመዘኛ የሚባል ነገር አለ። ማለት የሆነ የግለሰብ ቤተ ክርስቲያን አይደለች፣ መመዘኛ አለ። ያ መመዘኛ ቅዱስ ትውፊት ይባላል። ከጥንት ጀምሮ የመጣ አስተምህሮ አለን፣ የአባቶቻችን ትምህርት አለ። ከአባቶቻችን ትምህርት ግልጥ እያደረግን ነው የምንማማረው። ስለዚ መመዘኛችን እርሱ ነው፣ የአባቶቻችን ትምህርት። የአባቶቻችን ልጆች ነው ማለት። ፕሮቴስታንት አይደለንም እኛ በድገብ በላይ አባቶችን ትምህርት ጣል አድርገ የራሴን ትምህርት ማንገስ አልችልም እንዛ አይቻልም በቃ መመዘኛ ስላለን ኑ ባካችሁ አክሊልን አይታችሁ ነው አይደለም የሆነ መምህርን ነው ኢቨን የሆነ ጳጳስን ነው አይደለም ጳጳስ ሳይቀር ይመዘናል ሊቅ ይመዘናል ምስኪን ወንድም እዚህ ጋር እንዳሉት እነሱ ተዋቸው በቀላሉ ይመዘናሉ በምን ሁሉንም ቅዱስ ቱፊት ይመዝናል ስለዛ መመዘኛ ስላለን ከቅዱስ ቱፊት አንጻር እየታየ ሁሉንም ነገር እንደዛ ማየት ይቻላል እና አንድ የሰማነው ነገር ደግሞ አለ። ሊቃውንት ጉባኤ በአሁኑ በኢትዮጵያ አይ ቲንክ እንትን ሊያደርግ ነው። አሁን መንፈሳዊ ነገር ላይ ሙዚቃ መክፈት አስፈላጊ ነው ወንድሞቻቸው። ከዛ በላሁን ነገ አኪ ሙዚቃ መክፈት ጀመረ ላይቭ ላይ ገብቶ ልታስቡኝ ነው ሰው የሊቃውንት ጉባኤው ምን ሊያደርግ አስቧል? ይ ይሄ ጉባኤ ነገር ሊያደርግ አስቧል መሰለኝ። እና ዛሬ ደግሞ እንደዚህ ተከራካሪ የሚመስሉ ነገሮች ካሉ እነሱ ደግሞ ኦፍኮርስ ይነካቸዋል ብዬ ተስፋ አደርጋለሁ። መንፈስ ቅዱስ ደግሞ በደንብ ይቆጣጠረው ጉባኤ። ጌታ በነገር ሁሉ ይርዳቸው፣ በመካከላቸው ይገኝ እና መልካሙን ሁሉ ያሳያቸው እና እንደሚያሳያቸው ሁላችሁም ደግሞ ስለዚህ ጉባኤ ጸልዩ፣ ሁላችሁም ክርስቲያኑ እና አባቶቻችን ሁሉ የመራው መንፈስ ቅዱስ ነው። ከጥንትም ጀምሮ አባቶቻችን የመራ ወደ እውነት ሁሉ የሚመራው ያ መንፈስ እርሱን ይመራ እና አባቶቻችንን የመራ እውነት የሆነውን ትምህርት ከሐዋርያ ጀምሮ ይዞ ያስጠበቀው መንፈስ ቅዱስ አሁንም በመምህራኖቻችን ደግሞ በዚህ ጉባኤው ምናምን እንዲሰራ ስለዛ ደግሞ ልንጸልይ ይገባል። እና እሱ ነው። ስለዛ እንደዛ ይደረጋል። ሰይ ስለዚያው አሁን ጉባኤ ሲደረግ ምንድነው የሚደረገው? ጉባኤሁን የሊቃውንት ጉባኤ ሲደረግ የአባቶች መጽሐፍትን የሚገልጡት የአባቶች መጽሐፍትን የሚገለጡት የሃይማኖት አበው፣ ሌሎችም የጥንት አባቶች መጽሐፍት ይገለጥና ከእሱ አንጻር እየተደረገ ይኸው አባታችን ቅዱስ አባታችን ገሌ ቅዱስ አባታችን ገሌ እንዲብሏል እያሉ አባቶቻችን ይሰጥቷል የዚህ ናሃል እንጂ እገሌ የራሱን ትምህርት እየያዘ ብድግ እገሌም የራሱን ትምህርት ይዞ ሁሉም የየራሱን ትምህርት ይዞ የሚፈለጥጥበት ቤተክርስቲያን አይደለም። ስለዛ ይህ ነገር እንደዚህ ስለሚሆን ምናልባት ትዕግስት አንዳንዴ ሊያስፈልግ ይችላል። ከተወሰነች ጊዜ በኋላ ነገር የሚጠራ ከሆነ ይጠራል ስለሆነ እና እንደዛ ስለሚደረግ ፕሊዝ፣ ወደ ቤተክርስቲያን ለመምጣት ያሰባችሁ ሰዎች ካላችሁ በዚች ግርግር ምክንያት ወደኋላ በፍጹም በፍጹም ምንጣት የያዛችሁን እምነት በኤርትራ ደረጃ የሚሰጠው ዋናውን አስተምሩ የያዙና ሌላ የተወሳሰበ ነገር ካለ ቀስ እያላችሁ ታውቁታላችሁ። ኑና ብቻ ቢያንስ ግን ዋናውን አስተምህሩ ጸሎታ ሃይማኖት ብለን የምንጸልየውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የምንጀምረው አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለን የምንቀጥለውን ያ አንዱ የእግዚአብሔር ልጅ ሰው እንደሆነና፣ ከቅድስት ድንግል ማርያም በስጋ እንደተወለደ፣ ስለ ሁላችን እንደሞተ፣ ሞቶ እንዳልቀረ፣ በሱ ቀን ከሙታን ተሪቶ እንደተነሳ፣ እንዳረገ፣ ዳግመኛ እንደሚመጣ እርሱን ዘን ከአብ በሚወጣው በመንፈስ ቅዱስ እናምናለን የምንለውን፣ እርሱን ብቻ እመኑ። ለኃጢአት ስርየት በምትሆን በአንዲት ጥምቀት እንደምናምን፣ ከእርሱ በፊት ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያት ቤተክርስቲያን እንዳለች እመኑ። እርሷም የጌታ ቤተክርስቲያን ናት። ክርስቶስ ራሷን እርሷን የክርስቶስ አካሉ ነች። ዘን በትንሳኤ ሙታን እመኑ። የቤተክርስቲያን አንድነት በቅዱስ ቁርባን ላይ ስለሚመሰረት በቅዱስ ቁርባን እመኑ። ይህንን እመኑና ቀስ እያላችሁ ደግሞ ሌላውንም ትምህርት በደምብ ትይዙሳላችሁ። ስለዛ ፕሊዝ ለመምጣት ያሰባችሁ ሰዎች ወደኋላ እንዳታፈገሩ፣ በቤተክርስቲያን ውስጥ ያላችሁ ሰዎችም ደግሞ እንደዚህ አይነት ግርግሮች በተነሱ ቁጥር ልባችሁ እንዳይታወቅ፣ በልባችሁ ለቤተክርስቲያን ያላችሁ ቦታ እንዳይቀንስ እሱን በጣም መጠንቀቅ አለብን። አንዳንዶች እንደሚሉትም የሆነ ለምሳሌ ለምሳሌ አኪል ሁን እንደዚህ አይነት ሰዎች እንደዚህ ገፋቸው ምናምን የሚሉ ሰዎች አሉ። አንዳንዱ አንዳንድ ፕሮቴስታንት ወንድመቶች ለእናንተ ክብር አለኝ። ብዙ ፕሮቴስታንት ወንድመቶቻችን በጣም ምስኪኖች የዋዎች እንደሆኑ አውቃለሁ። ኦፍኮርስ፣ በተንኩል በጣም እንዴት አጨቁ ደግሞ እንዳሉ ሆነው ማለት ነው። እሱን አካያ ግን ምንድነው ዝም ብሎ እንደዚህ የግርግር በተነሳ ቁጥር በቃ ወደ ፕሮቴስታንት ሊሆን ምናምን የሚሉ አንዳንድ ሰዎች አሉ። ማለት የሚያውቁ የተወሰነ ሳስተምር የሚሰሙ ሰዎች አይ ፕሮቴስታንት እንኳ አይሆንም ይላሉ። ኦርቶዶክስ ፕሮቴስታንቶችም ሆኑ እና እንዲህ ያለ ነገር ባትናገሩ መልካም። ማለት ግልጽ ነው የሆነ አንደኛ ዝም ብሎ የሆነ ሰው መቶ ስለተጨቃጨቀ የሚሆን የማይሆን ስምል ስለለጠፈኛ ላይ እገሌ እንደዚህ መናፍቅ ምናምን ምናምን ስላለ ምንም ይሄ ነገር ሊገፋን ላይ አይችልም። ሜጉ ግልጽ እኮ ነው። ማለት አንድ ምንም ወይ በቅጡ ያን ሀርብ ስርዓት ያልተማረ ሰው ሊሆን ይችላል። ጉዳዩ ላይ ያላጠና ሊሆን ይችላል። ኦኬ ማንም ሰው ሊሆን ይችላል። መምህርም ይሁን በመምህር ስም የሚቀመጥ ምንም ይበል፣ ግን ጉዳዩ ላይ ምንም በማያውቀው ነገር ተነስቶ መናፍቅ ምናምን እያለ ስም ሊለጥፍ ይችላል። ግን እንደዚህ እንደዛ ስላደረገ ግን አንድ ሰው ልክ ብለን እንደው በቃ እንዲከተባልኩማ ብለን ላጥ ምንል አይደለም፣ እንደዛ ምንፈለጥት አይነት ሰዎች አይደለም። ያው እንደዚህ ግፍት ተደር ተደርግ ማለት ነው። እንደዚህ እንደዚህ የጎረቤት ልጅ መስዬ በቤተ ውስጥ እንደዛ ለገብቼ ፕሮቴስታንት ማለት ቢሆን አይሆንም ሊገፋኝ የሰው ሰዎች ያሉባት የጌታ ቤተ እንጂ ቤተክርስቲያኒቱ ራሱ የጌጌታ ግን እንደዛ እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊን አብያተ ክርስቲያናትን አያ አይደለም ለምን ፕሮቴስታንት ማለት ፕሮቴስታንት የሚሆንበት ምን ምክንያት አለው? ለምሳሌ ተሀድሶዎች ተገፍተን ወጣ ንትሩ የለ ተገፍታችሁ፣ የምርም ስለተገፋችሁ ከሆነ የወጣችሁትና አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድነው ሌሎች ጥንታዊን አብያተ ክርስቲያናትን ለምሳሌ አላያችሁት? ስለዛ ውስጣችሁ የፕሮቴስታንታዊነት አለ። በቃ ግልጽ ነው፣ እሱ ነው ግልጥ የሚለው ትንሽ ትነካል። የሆነ ነገር ውስጥ ላይ ሆነ የተቀበረ ነገር ይኖራል ማለት ሳታስበው እኮ ነው ሳታስበው ይችላል። እና አንዳንድ ጊዜ የማስተማር የመዘመር ምናምን ጸጋ ከእግዚአብሔር ዘንድ ነው፣ አይደለም ከእግዚአብሔር ነው። አሁን እነዚህ በእኛ ኤርስያን ውስጥ የነበሩ በፊት ማለት ነው በእኛ ኤርስያን ውስጥ የነበሩ ሰዎች በፊት እንትን